ሰላም ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ደግሞ እንዴት አድርገን ቀለል ባለ መንገድ በአንድ ደቂቃ ብቻ እንዴት አድርገን ዩቲዩብ ተምኔል እንዴት መስራት እንደምንችል አሳያችኋለሁ። ቪዲዮን እስከ መጨረሻው በመከታተል እናንተም ቆንጆ የሆነ ተምኔል በአንድ ደቂቃ ውስጥ ትሰራላችሁ ማለት ነው። ለዩቲዩብ ቻናሌ አዲስ ከሆናችሁ ቪዲዮ ስትጀምሩት ሰብስክራይብ በማድረግ ጀምሩት እያልኩኝ አሁን እንዴት አድርገን ዩቲዩብ ተምኔል እንዴት መስራት እንደምንችል አንድ በአንድ እናያለን። ምንም አያስፈልግም፣ ምንም አይነት አፕሊኬሽን አያስፈልግም። የሚያስፈልገን ቻትጂፒቲ ብቻን በመጠቀም እንዴት አድርገን ቆንጆ የሆነ ተምኔል መስራት እንችላለን የሚለው ነው። አሁን እንዴት ምን አይነት ተምኔል መስራት እንደምንፈልግ፣ ወይም ተምኔሉን አይነት ከዩትዩብ ላይ ሂደን እንወስዳለን ማለት ነው። በተለይ አዲሱ ናችሁ ለምትጀምሩ ተምኒል አሰራር ላይ ለሰለቻችሁ ይሄ ፍቱን አማራጭ ነው። እሱ በመቀጠል አሁን ደግሞ የምንፈልገውን አይነት ተምኒል ከዚህ ላይ ቆንጆ የሆነ ተምኒል እንመርጣለን። ለምሳሌ እኔ ለእናንተ ለማሳየት ያህል የሚስተር ሚስተር ቢስትን ተምኒል እዚች ጋር እናያታለን። ለምሳሌ ማለት ነው ሶሪ ጓደኞቼ እንግዲህ ያው ኮኔክሽን ለምሳሌ እዚህ ጋር ፊት ለፊት ላይ የመጣውን ተምኔል እንዴት አድርገን በኛ በኛ እንዴት አድርገን ቀይረዋለን ነው። ለምሳሌ እችን ሶስት ነጥቧን እዚህ ጋር ያለችን ሶስት ነጥብ አንዴ እነካትና ና እዚህ ጋር ሼር የምትላለች እሷን አንዴ እነካታለን። በመቀጠል ኮፒ የምትለን አንዴ እነካ እናደርጋታለን። እንግዲህ ቤተሰቦቼ እናንተ በምትፈልጉት እናንተ በምትፈልጉት የተምኒል አይነት መርጣችሁ መስራት ትችላላችሁ ማለት ነው። ለምሳሌ አሁን ኦኬ ያንን ተውኩትና ለምሳሌ አሁን በዚህ በፒራሚድ አይነቱን ተምኒል ከፈለኩኝ እችን አሁን ሶስት ነጥብ እነካትና ሼር የምትለዋን አንድ ይነካለሁ ከዚያ ኮፒ ሊንክ የምትለዋን አንድ ይነካታለሁ ማለት ነው እዛ። በመቀጠል ከዚህ እንወጣና ጨረስን በቃ ከዚህ እንወጣለን። በመቀጠል ክሮም ላይ እንገባለን። ክሮም ላይ እንደዚህ ከገባን በኋላ ክሮም ላይ ገብተን ተምኔል ዳውንሎደር ብለን ሰርች እናደርጋለን። እንግዲህ ቤተሰብ እችን መጀመሪያ ላይ ምልክት አደረግባታለሁ። እችን ተምኔሏን አንዴ እንነካታለን። ዘን እዚህ ጋር ቅድም ኮፒ ያደረግናትን እዚህ ላይ መተን ፔስት እናደርገዋለን ማለት ነው። ሶ በመቀጠል አሁን ልክ እንደምታዩት ቤተሰብ ይኸው መጣለን ማለት ነው። በኤችዲ ኳሊቲ አውርዱት። እሺ እዚህ ጋር ጥንቃቄ አድርጉት፣ ኳሊቲ እንዳያወርድባችሁ በኤችዲ ተምኔሉን ዳውሎድ ታደርጉታላችሁ ማለት ነው። ዳውሎድ የምትለው አነካታለን። ዘንድ እንደምታዩት ይኸው ዳውሎድ እያደረገ ነው። ጨርሶልኛል። ከዚህ በኋላ ከዚህ በኋላ ወደኛ እንዴት አድርገን ደግሞ እንደምንቀይር አሳያቸዋለሁ ማለት ነው። እዚህ ጋር እንደምታዩት አሁን ቻጂፒቲ ላይ እንገባለን። ቻጂፒቲ ላይ ገብተን እዚች የመደመሩ ምልክት ነካትና። ፎቶ ያስመርጠናል እኛም ይኸው ዳውንሎድ ያደረግነውን ተምኒል እነካና ደግሞ ፎቶችን እዚህ ጋር እንፈልጋለን። በእኛ እንዲያደርግልን ስለምንፈልግ ያው እንደምታዩት እኔ የእሱን ይሄንን ተምኔል በእኔ እንዲሰራል ስለፈለግኩኝ እዚህ ጋር እኔ የምጽፈውን አብራችሁ ትጽፋላችሁ። እናንተም ደግሞ ሞደርን አድርጋችሁ መቀየር ትችላላችሁ ማለት ነው። እኔ ግን ሪ ክሬት ዚስ ተምኒል ባይ ማይ ፌስ። ያው እንግዲህ እናንተ ሌላ መጨመር ትችላላችሁ። ግን አጠራ አድርጋችሁ እንደዚህ ብታደርጉለት እችን ተምኔል በኔ ፌስ ቀይርልኝ እያርጉት ነው። ቻን እች እንደዚህ እናደርጋታለን። ሶ በመቀጠል ይው እንደምታዩት እዚህ ጋር ጄኔሬት እያደረገልኝ ነው ማለት ነው ቤተሰብ ውድ ቤተሰብ ይሄው እንደምታዩት ቆንጆ አድርጎ ሰጥቶኛል ማለት ነው። ሶ ይሄ ዊዛውት ወተር ማርክ ስለሆነ አውቶማቲካሊ መጠቀም ይቻላል ማለት ነው። ይሄው ኦሪጂናሉ ይሄ ነው። እየሰጠኝ ደግሞ ሪዛልቱ ይሄን ይመስላል ማለት ነው። ሶ እንደዚህ አድርጋችሁ በቀላሉ ተምኒል ሰርታችሁ ዩቲዩብ ቪዋችሁ ማሳደግ ትችላላችሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ እንደዚህ አይነት አጫጭር ሾርት ሾርት የሆኑ ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ። ሌላ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ መመለስ ሞክራለሁ። እስከዛው ግን ባይ ባይ።